የአዲስ አበባ ከተማ አስተዳደር ያወጣው መግለጫ አስደንጋጭ ሆኗል። የአዲስ አበባ ከተማ አስተዳደር ያወጣው አስደንጋጭ መግለጫ ዛሬ ላይ መናገር የማይችሉ ለትምህርት ስርዓቱ ዲፔንደንት ሆነው የመጡ ስፒች ቴራፒ የሚያስፈልጋቸው ህጻናት እየተፈጠሩ ነው ሲል የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ይፋ አድርጓል። የተማሪዎቻችን ትኩረት የመስጠት ብቃት እያነሰ ነው፣ ስልቹና ደካሞች እየሆኑብን ነው፣ የመናገር አቅም የላቸውም፣ መናገር የማይችሉበት ዕድሜ ላይ እየተናገሩ አይደለም ሲል የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ገልጿል። የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ቴክኖሎጂ በትምህርት ስራ ላይ ያለው አውንታዊ ና አሉታዊ ሚና በሚል ርዕስ ሁሉም ትምህርት ቤት ተወካዮችና ከዘርፉ ከሚመለከታቸው አካላት ጋር ሙያዊ ምክክር ማድረጉን ተናግሯል። በመርሃ ግብሩ ላይ ንግግር ያደረጉት የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱ አሁን ላይ የራሱ ስልክ ቁጥር እንኳን በአእምሮ መያዝ የማይችል ትውልድ፣ ለትምህርት ስርአቱ ዲፔንደንድ ሆኖ የመጡ ስፒች ቴራፒ የሚያስፈልጋቸው ህጻናት ዛሬ ላይ እየተፈጠሩን ሲሉ ተናግረዋል ለዚህም ምክንያትነት ያነሱት ወላጆች ለልጆቻቸው ቱዌይ ኮሚኒኬሽን የሌለው ቲክቶክ እንዲጠቀሙ እየፈቀዱ መሆኑን ነው። አሁን ላይ ተማሪዎች የመናገር ክህሎት የላቸውም። ስለዚህ ቴክኖሎጂ እየጎዳን አይደለም ወይ? ምን ያህል ተማሪ ነው ቴክኖሎጂን በአግባቡ እየተጠቀመ ያለው? በይህን በትኩረት መመልከት ያስፈልጋል ሲሉ ዶክተሩ ተናግረዋል። በሁሉም ትምህርት ቤቶች ተማሪዎች ምንም አይነት ስልክ ይዘው መግባትም ሆነ በትምህርት ቤታቸው ዩኒፎርም የተለያዩ ቪዲዮዎችን ሰርተው በማህበራዊ ሚዲያ መልቅቅ እንደማይችሉ ከሁለት አመት በፊት ጀምሮ አቅጣጫ ብናስቀምጠ ዛሬ እንደተረዳነው ከሆነ ማንም ተግባራዊ አላደረገውም ሲሉ ተናግረዋል። በቴክኖሎጂ ለርኒንግ ማኔጅመንት ሲስተም ገና አሁን ላይ ወደ ሙሉ ትግበራ መግባት ወደ ምንችልበት ደረጃ ላይ ብንደርስም ትምህርት ቤቶቻችን በምንፈልገው ደረጃ በቴክኖሎጂ አልተደራጁም ሲሉም ተናግረዋል። ቴክኖሎጂን ያለግባብ እየተጠቀምን ነው፣ የተማሪዎችን ትኩረት የመስጠት ብቃት እያነሰ ነው፣ ስልቹና ደካሞች እየሆኑብን ነው፣ የመናገር አቅም የላቸውም፣ መናገር በሚችሉበት እድሜ ላይ እየተናገሩ አይደለም ሲሉ ተናግረዋል። ዲፎርምድ እየሆኑ ነው የመማር ፍላጎታቸው በየጊዜው እየቀነሰ ነው ሲሉ ተናግረዋል። ስለዚህ እስከ 12ኛ ክፍል ያሉ ሁሉም ተማሪዎች የምንም አይነት ማህበራዊ ሚዲያ አካውንት እንዳይኖራቸውና አካውንት ያለው ተማሪ እንዳይሆን የምናደርግበት ውሳኔ እናሳልፍ ሲሉ የውሳኔ ሀሳብ አቅርቦም ነበር። ይሁን እንጂ በመርሃ ግብሩ ላይ የተገኙት የትምህርት ቤት ተወካዮችና የዘርፉ ባለሙያዎች የውይይት ጊዜ እንዲሰጣቸው በመጠየቃቸው ለጥቅምት አጋማሽ ውሳኔ ለመስጠት ቀጠሮ ተሰጥቷል። ኃላፊው ሁሉም ትምህርት ቤቶች ቴክኖሎጂን ለተማሪዎቻቸው ይከልክሉ ወይስ ይጠቀሙ ጠቀሙ ይጠቀሙ የምትሉ ደግሞ በምን አይነት ሁኔታ መቆጣጠር እንችላለን በሚለው ላይ በመወያየት ምክረ ሀሳብ ይዛችሁኑ ሲሉ አሳስበዋል።